ይህ ጆሮ ያየውን ማመን አቃተው። አሃና ከኢዝራ ጋር ስትጠጣ አምሽታ አብረው አደሩ። ይህን ያስተዋለው ጆሮ ያየውን ነገር ማመን አቃተው። ወይዘሮ ሜላትም መወረዳቸውን በግልጽ አወቁ። በጣም ያሳዝናል። አሃና ያደረገችው ነገር እጅግ ልብ ይሰብራል። ጆሮ እሷን ሲከታተል ነበረ። መጠጥ ቤትም ሄዱ። ያ አልበቃ ብሎ ደግሞ ጭራሽ ሆቴል ቤት ከኢዝራ ጋር በአንድ ጊዜ እንደዚህ መጨመላለቋ በጣም ግራ ያጋባቸው ቤተሰቦቿ በጣም በሚያሳዝን ሁኔታ ልባቸው ተሰብሯል። ጆሮ ሀናን ከማንም ከምንም በላይ ይወዳትና ያምናት ነበረ። ዛሬ ግን ሀና የራሷን ፍላጎት ስታስቀድም ተራሷም አልፎ እንዲሁም ደግሞ በጣም በሚያሳዝን ሁኔታ የጆሮ ልብ ሰበረችው። ጆሮ ይህና ያየውና ማመን አቅቶት ሲጠጣም አድሮ ወደ አባቷ ቤት ወደ ኖላዊ ሄደ። እዛም ታሞ ሲተፋ አደረ። በእሷ ንዴት ጠጥቶ የማያቀውን መጠጥ ጠጣ። ከዚህ በፊት ሲጃራ ያጨስ ነበር። ዛሬ ግን በሷ ምክንያት ሰበሁና የተወውን ሲጃራ መልሶ ማጨስ ጀመረ። ልጆቹ ምን ይሆነዋል? አሁን ደሞ ተምቹ እጎዳና ተኝቶ አደረ። ይሄን ያስተዋለችው ደምብላል ደግሞ ለተምቹ ቁርስ ይዛ ሄደች። ግን ስትመለስ ያጋጠማት ያልጠበቀችው ነገር ነበረ። ወይዘሮ ሜላት እንዴት ወዴት ሄደሽ ነው ለባዩሽ ልታደርሽ ሄደሽ ነው በማለትም እንግዲህ እርግብ ላይ ያደረግሽው ነገር ሁሉም ነገር እውነት ነበረ። ተነሱ ጎንነች ስትላትም አረ እንደዛ አይደለም ተሳስተዋል ግን አልናገርም አለች ድን ብላል። በጣም ያሳዝናል። ድን ብላል ተምቹ እኔን ማገኘትሽ ና ይህን ምስጢር እንዳትናገር ብሎ አስጠንቅቋት ነበረ። እናም ወይዘሮ ሜላት አሁን ላይ እባዮች ጋር ሄደች ነው በማለትም ለእርሷ ያላቸውን አመለካከት ይበልጥ እንዳጠራጠራቸው አደረጋት። በጣምም አፍጥጠው ተናደዱባት። ሊመቷትም ከጀሉ ወይዘሮ ሜላት አሁን ድም ብላል። አረትዬ እዬ እንደዛ አያስቡ እኔ ላስረዳዋት እያለች ቀጠለች። ልትረዳትም ግን አልቻለችም ነበረ። እናም በስተመጨረሻ ጥፊ ሊከተላት ስለሆነ ተፊታቸው ሩጣ ወጣች። ሌላው እንግዲህ በጣም በሚያሳዝን ሁኔታ ሀኒን የሚያፈቅራት ጆሮ እየተሰቃየ ይገኛል። ሰላምም አሰቃይተዋለች። እናም እሷ አጠገብ እንዳይደርስ ማስጠንቀቂያ ስለሰጠችው፣ አሁን በጣም በሚከብድ ሁኔታ ጆሮ ስለ ሀና መከታተል በጀመረበት ሰዓት፣ እንዲሁም ደግሞ የሀና አባት ሀኒን አግኝተህ ይቅርታ መጠየቅ አለብህ ብለው ወደ ትምህርት ቤት ሲልኩትም ያየውን ነገር ማመን አቃተው። እጅግ በጣም ያሳዝናል ይህን የጆሮ ያየውን ነገር መቋቋም ስላቃተው ምንም አማራጭ የለውም ተመልሶ ወደ መጠጥ ቤት መሄድ ነበረ። እጆሮ ላይ የሚያቃጭልበት እወዳለሁ እኔም በማለት እዝራን መልሳ ስታቅፈው ነበረ። ሀኒ ወደ ጆሮ እየሄደች ነበር መጀመሪያ ላይ ። ከዛም በአጋጣሚ እዝራ ደውሎ ላገኘች እፈልጋለሁ አላት። አሁን ወደ ማንኛቸው ትሆን? አሃና በጣም ጨነቃት እና ደነገጠችም ጭምር። ላላጡ ሰዓትና ቀን እንዴት ባንድ አደርጉኛል። ወደ ጆሮ ሊሄድ ወይስ ወደ እዝራ? አይ መጀመሪያ እዝራ ጋህጄ እዝራን አግኝቼ የሚለውን ሰምቼ ከጆሮ ጋር እሄዳለሁ። ጆሮ ደግሞ ወደ ቤት ይሸኘኛል ብላ እዝራ ጋር ሄደች። እዝራም ለሷ ያለውን ፍቅርና እንዲሁም ደግሞ ስሜት ነገራት። ሀኒቾም በሰዓቱ ቆይ ላስብበት እያለች ነበረ። ጆሮ ምን እያደረገች ነው? ወደ ቤት እየሄደች ነው። ይኸው መጣች አታይ ነው በማለት ተነስቶ ከተቀመጠበት መሄር ጀመረ። ነገር ግን ቢሄድም ከባድ አደጋ ነው ያጋጠመው። ከዛም ቀጠለና እንዴ ወዴት እየሄደች ነው? መንገዱ ወደዛ አይደል እንዴ እያለ ሀኒቾን መከተል ጀመረ። ከዛም ሲከተላት በሰዓቱ እዝራን አየው። ከዛም ከእዝራ ጋር ተቀራረቡ። ሰላም አላት፣ ሰላም አለችው። ይኸውልሽ ሀኒ፣ ዛሬ ስላንቺ እውነታውን ልነግርሽ ነው የመጣሁት እኔ መጎዳት እንደማልፈልግ ነግረሻለሁ አላት ስለ ምንድን ነው ምንድን ነው ስትለውም እኔ በጣም አፈቅርሻለሁ ስለዚህ አንቺ ለእኔ ያለሽን ስሜት ንገሪኝ አላት ምን እያልክ ነው እስራ ምንድን ነው አለችው እዩልሽ እያልኩሽ ያለሁት እውነታውን ነው በቃ ላስብበትና ልንገረህ አለችው ይሄ እኮ አፍቅሪኝ አላፈቅርሽም ሳይሆን ስሜትሽን ያለሽ ስሜትን ንገሬ ነው ያልኩሽ ስለኔ ስለአንቺ ያለኝን ስሜት ነገርኩሽ። አንቺ ለእኔ ያለሽን ስሜት ንገሪኝ ሃላት ። ከዛ እሷም ምን አለች፣ አዎ ላሰብበትና ነግራአለሁ ኳልኩ አለችው። አይሽ ታይዋ አትጨናነቂ። ሳትጨናነቂ መመለስ ነበረብሽ። ለእኔ ያለሽን ስሜት ትነግሬ ነበር። እኔ ያለኝን ስሜት ሳልጨናነቅ የሚሰማኝን ነገርኩሽ ሃላት ከዛ እሷም እሺ ምን አርጊ ነው የምትለኝ? አለችው በቃ ምንም። ለእኔ ያለሽን ስሜት አውቃለሁ። ስለዚህ ቀርቤ መጎዳት ስለማልፈልግ በቃ አሁን፣ ሌድ ብሎ ጥላት ሄደ። እስራ አለችው ጨርሻለሁ፣ እኔ አላት በቃ እኔም አፈቅረሃለሁ አለችው። ይህንን እያስተዋለው ጆሮ በጣም ደነገጠ። ከዛም መለስ አለና አቀፋ አደረጋት ሀናን እዝራ። ይህን ጊዜ ጆሮ በጣም ስሜታዊ ሆነ። የሚያደርገውን ግራ ገባውና መጠጥ ቤት ሄዶ መጠጣት ጀመረ። ቁጭ ባለበት ሰዓት ሁለት ጥንዶች ወይም ደግሞ ፍቅረኛሞች ቁጭ ብለው መጠጣ ሲጀምሩ ፊት ለፊቱ በጣም ስሜታዊ ሆነ። እያንጸባረቀችበት ያለችው እዝራና ሀኒቾ ናቸው። ከዛ ጆሮ በጣም በመናደዱ ተነስቶ እነዛን ሰዎች ጭንቅላታቸውን በጠርሙስ እፈጠፍጣለሁ አለ። ከዛም አስተናጋጁ ምንነ ነው ወንድሜ፣ ተረጋጋ ወዴት ነው አለኝ ዋክልቀቀኝ ሲልም እንዴት ተረጋጋ አነሳሰ እኮ ስላስፈራኝ ነው አለው። እዛ የተጫወተብኛን አንሶ እዚህማ እንድጫወትብኝ አልፈቅድለትም። ልቀቀኝ፣ ጆሮን አናቱን ልበርግድለት አለ። ጆሮ፣ አረ ወንድሜ ጸብ ጥሩ አይደለም። ምንን ነው ተረጋጋ እንጂ፣ ጸብ ጥሩ አይደለም፣ በቀል የሚመለሰው በጸብ አይደለም አለና አስተናጋጁ አስቀመጠው። ከዛ መጨረሻ ላይ ጆሮ ሲረጋጋ ያያቸው ሰዎች ደግሞ ሌላ ሆኑበት፣ በምስል ተቀያየሩበት ከነሃና ወደ ሌላ ሰው ሲቀየሩበት ደንግጦ ቁጭ ብሎ መጠጣት ጀመረ። ከመጠን በላይ ሰክሮም ወደ ቤት ሲመጣ አቶ ኖላዊ በጣም እየጠበቁት ነበረ። ከዛም ጆሮ ቤት መጥቶ ደፍት አለ። በሁለት እግሬ ነው የቆምኩት፣ በአንድ እግሬ ልቁም አንዱ እግሬ እኮ አብሮ ነበር ቀረ መንገድ እያለ መቀባጠር ጀመረ። ምኑን አላንተ ልጅ አሉ አቶ ኖላዊ። ከዛ ምንም ፋዘርዬ፣ ምንድን ነው የተፈጠረው? ለምን ጠጥተህ ነው ሲሉትም፣ አልጠጣውም፣ አልሰከርኩም እያለ መወላገር ጀመረ። በስተ መጨረሻም በስንት መከራ ፍራሹ ላይ አረፈ። ጫማውን አውጥተው ለተኛ። ሌላው በጣም በሚያሳዝንና በሚከብድ ሁኔታ ላይ ያለው ጆሮ ለሊት በጣም ታሞ ሲያስመልሰው አደረ። አቶ ኖላዊ ጧት ያንን እያጸዱ ወይዘሮ ሜላት መጣች። ወይዘሮ ሜላትም አቶ ኖላዊን ስታይ እኔ ላጽዳለው ታለች። አይ፣ ችግር የለውም ምኑን። እኔ የተኛው ማን ነው ያለ እኔ ደም የሚሰጠው ልጅ ነው አለች። አዎ፣ ምን ተፈጠረ? አሞት ነው ትንሽ። እሻክን ቤት እንውሰደው። አይ፣ ቀላል ነገር ነው። ምንድን ነው የምም ቀላል የለውም አለች። አይ በቃን ነው ሰደው ስትልም፣ ትንሽ ጠጥቶ ነበር በሰላም አለቻቸው። አለውቅም እንግዲህ ወጣት አይደለ አሏት። ሰላም ደግሞ ለሃንቾ ለሊት እንቅልፍ አልወስዳት ሲል፣ አሴል ለምንድን ነው ስልክ ማያነሳልኝ? ምን አርጌው ነው? ምንድን ነው እያለችም መጫዋ ጀመረች። ሰላም ተነስታ ምን ሆነሻል ሃኒ? አለቻት። እዩ ልሽ ጨንቆኛ ሰላምዬ፣ ጆሮ ስደውለት አያነሳም በቃ አለች። አትጨናነቂ እሱ አሁንም ቢሆን ያፈቅርሻል እና እኔ ራሴ ደውዬ አገኘሁት ከዛም ምንድን ነው ከእህቴ ራቅ ብያ አልኩት በቃ ይሄ ነው ለምን ምክንያቱም ያፈቅርሻለሁ በሚል ሰበብ ታባትሽ ጋር ተለያይተሽ በማለትም አንቺን ታኛ ለማራቅ እየቸኮለ ስለሆነ ከእህቴ ራቅ ብዬ ተናገርኩት አለቻት እና ይህም ብለሽ ሆኖ ስልክም አያነሳልኝ በቃ አስቀይመሽ ሆኖ አለቻት። አይ እንግዲህ እውነቱን ነው የተናገርኩት፣ በእህቴ እንደማልደራደር ነገር ሆነ የተመለስኩት አለቻት። ጆሮ ግን በዛ አልነበረም፣ ሲጠጣና ሲናደድ የከረመው። ሌላው ነገር እንግዲህ እኔን የሚፈልገኝ የለም ብሎ የሚያስበው ታምቹ ለካ ጆሮ እንደሚፈልገውና ተዚህ ቀደም እሱ ጠፍቶበት እንዴት እንደተሰቃየ አስታወሰ። ለካ ጆሮ አለይ በማለትም ስልኩን ከፍቶ መደወል ሲጀምር በተራው የጆሮ ስልክ አይሰራም። አሁን ምን ሆኖ ነው? ብቻ ኪድ እይጠብቂው? እውነት በቃ በማለትም እያለ እንግዲህ የአጎቷ ሚስት መንገድ ልትጠይቅ መንገድ ያቀናቸው ድንብላል? እሱን አይታ ፈጣሪ ሆይ ምንድን ነው ማየው አባቴ ሌላ ሰው ነው በለኝ እያለ ቀርባ አናገረችው። ስታናገረውም ተምቹ መሆኑን አወቀች። ወደ ቤት ተመልሳም እየተግረጨረጨች እያለ ምናሴ ነይ ምግብ እንብላ አላት። እሷም እምቢ አለች። ከዛም እኔ ደግሞ አንተ ጋር ልበላ አለችው። አረረረ እና ማን ጋር ነቢ እንደዚያ ያልሽ? አንቺም ሰው፣ እኔም ሰው ከኔና ከህቶች ጋር ብትበይ ምንም ችግር የለውም፣ በማለት ልትበላ እንዳለች የትደሽ ነው ሲላትም፣ ያየሁትን ሰዋት ጠይቀኝ በቃ በማለትም አንጸባረቀችለት። ማነው ብሎ ጥብቅ አድርጎ ሲይዛትም፣ እሷም ደነገጠች። ከዛም ምግቡን ጥላ እየሮጠች ወደ ክችኗ ሄደች። አቶ ኖላዊ አሁን ሀናን ፍጥጥ አርገው በጥያቄ ያዟት። አሀና እዛ ቤት ስትሄድ አባቷ እርቧቸው ምግብ ለመስራት እየታገሉ እንደው ከሳሎን ቢብሏቸው ነበር። ተምቹም ጆሮም እዛ ተኝቶ ስታይ ሀና ደነገጠች። ምን ሆኖ ነው አለች። አሞት፣ በምን ምክንያት ማታ ሲጠጣ ምሽቶ ምን አለች? አው ሲጠጣ ምሽቶ ሲያስታውከው ነው ያደረው አሏት። ሀና ደነገጠች። አሲል አሴል እያለች ማሻሻ ጀመረች። ጆሮ በድንጋጤ የተነስቶ ሀና አለና ከዛም ጥሏቸው ሄደ። ሀና በጣም አዘነች። አቶ ኖላዊም ምንድን ነው እየተፈጠረ ያለው ምን ሆኖ ነው በማለትም ይሄ ልጅ ምንድን ነው ተከተሉት። ከዛም አሴል ግን ጥሏቸው ሄደ። ከዛም መጥተው የተፈጠረውን ጠይቋት እኔ አላቅም። ለነገሩ በእሱ አልፈርድበትም ሀናን ኢድና ተትምህርት ቤት ስትወጣ ይቅርታ ጠይቃ ብዬ ልኬው ነው። ስለዚህ አስቀይመሽዋል ሲላትም አረን የማውቀው ነገር የለም አለች። ጆሮ አሁን በጣም በተበሳጨ ሁኔታ ከቤት ወጥቶ ለቆ ሄደ። እሀና አሁን በስቃይ ውስጥ ትገኛለች። የጆሮን እንዴት ስንደስ? አሁን ምን ላድርግ? ጆሮን ምን ለበለው? በቃ እዝራን ደግሞ ፍቅሩን ተቀበልኩት ምን ይሻለኛል በማለትም አሁን ምን ላርገው እያለች እየተጨናነቀች ትገኛለች። ወይዘሮ ሜላት እንግዲህ ከድም ብላ ላይ በጣም መጥፎ አመለካከትን ቀጥለዋል። እሷናት አሳልፋ የምትሰጠኝ የሚልም ሀሳብ አላቸው። እጅግ በጣም ያሳዝናል። ቻነሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ከቪዲዮ ጋር መልካም ቆይታ